ሰላም ሰላም ውድ አገሬ ልጆች ኢትዮጵያውያን በሙሉ ውድ ቤተሰቦቼ የማያሾ ተከታታዮች በሙሉ ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻ ያለው የዛሬ ቪዲዮ እንግዲህ ልዩ ነው፣ በጣም ሁላችሁም የምትወዱት ቪዲዮ ነው። እስቲ ወደ አሰራሩ እንሄዳለን። እኔ ዛሬ የተጠቀምኩት ቡና፣ ሱኳር፣ ማርና ወተት ነው። ሱኳሩ የተፈጨ ነው። እንደዛ ይሻለኛል ብዬ ነው ፈጭቼ ቁጭ ያረኩት። ዝጋ ወተት አለኝ፣ ስኳር አለኝ፣ ቡና አለኝ፣ ማር አለኝ። ሁሉንም አንድ ላይ አርጌ በጎርጓዳ ሳህን አርጌ አደባልቃለሁ ማለት ነው። በዚህ አጋጣሚ ወተቱን እንዳታበዙ። እኔ ራሱ ዝጋ አብዝቼ ሌላ ቡና ጨምሬበት ነው። ክሬም የሆነልኝ ማለት ነው። ወተት ማብዛት የለበትም። ትንሽዬ ነው ጠብ ያረኩትኝ። እኔ እውነት ለመናገር ቡናና ማራሱ በቂ ነው፣ ግን እኔ አራቱን አርጌ አንድ ላይ አርጌ በጣም ለውጥ ስላመጣልኝ ፊትን አሪፍ ስላረገልኝ ነው እንደዚህ እየተጠቀምኩ ያሉት። እናንቴ ቡናና ማርም ብቻ መጠቀም ትችላላችሁ። የቡና ማስክ እንግዲህ ሁላችሁም ታውቃላችሁ፣ ምንም አዲስ ነገር አይደለም። ግን እኔ ራሴ ተጠቅሜ በጣም የሚገርም ነገር ስላገኘሁበት ለምን አልሰራም ብዬ ነው። እስቲ እዩት እንዴት እንደሚያምር ክሬሙ ራሱ ማለት ነው። እኔ ደቃቁን ቡና ነው እየተጠቀምኩት ማለት ደቀቅ አድርጌ ለዚህ የሚሆን አርጌን የፈጨሁት በዚህ አጋጣሚ ኔስኮፊ መጠቀም ትችላላችሁ። እኔ ግን ቤት ውስጥ የምጠጣውን ቡና ነው እየተጠቀምኩ ያለሁት ደቀቅ አርጌ ፍጭቼ ነው። ይወትም እንዴት እንደሚያምር በጣም የሚያምር ነገር ነው። እንግዲህ ፕሮግራም ሲኖረን ወይ ደግሞ ለሙሽሮች ሙሽሮች ለምሳሌ ሊያገቡ ሁለት ወር ምናምን ሲቀራቸው ይሄንን በሳምንት ሶስት የሚጠቀሙ በጣም በጣም ሚገርም ለውጥ ነው ያለው። ትንሽ ትሸርትም ጥቁር ነው ፊትም ጥቁር ነው። እንግዲህ አንድ ላይ ያስፈራል። ምንም ማድረግ አልችልም። እንግዲህ ጥቅሙን ፊታችን በጣም እንዲያበራ እንዲለሰልስ፣ ጥቋቁር ነገሮች እንዲጠፋ ተመሳሳይ ፊት እንድኖረን ለምሳሌ አሁን የኔ ፊት ድሮ እንትን ስላለው ማዲያት ስለነበረው ያንን ማዲያት ለማጥፋት ብዙ ነገሮችን እየተጠቀምኩኝ ነበረ። ከዛም በመሀል ደግሞ ፊቴ ቡራቡሬ ሆኖ ነበረ። ፊታችን ቡራቡሬ ሲሆን ወይ ደግሞ የሆነ ጊዜ ፊታችን እንደ ጭርት ነገር አይሆንም? እሱን እሱን እንዲሁም ደግሞ የሆነ እንደ ይሆን የምነሳ ነገር አለ ከፊታችን ላይ አንዳንድ ጊዜ ማለት ነው። እየተፈቀፈቀ እየተፈቀፈቀ የሚነሳ ነገር አለ። ለእንደዚህ አይነት ነገሮች በጣም ፍቱን መድኃኒት ነው። እኔ ምስክር ነኝ። በጣም እጠቀማለሁ። እንግዲህ ፊቴ ከዚህ በፊት መዳት ስለነበረበት ብዙ ክሬሞችን እየተጠቀምኩኝ እንግዲህ፣ ባለማወቅ ማለት ከፋርማሲ የሚገዛውን ክሬም ማለት ነው በእርግጥ በዶክተር የሚሰጥ ጥሩ ሆኖ ሳለ ለጊዜው ይጠፋል፣ መልሶ ደግሞ ይመጣል። ያ ነገር ደግሞ ፊት ያሳሳል፣ ፊት ይጎዳል። ሁላችሁም ታውቃላችሁ። እንጂ በዶክተር ታይቶ የሚሰጥ መድኃኒትን እያቃለልኩ አይደለም። ግን እኔ ዶክተር ከሚሰጠኝ ይልቅ ቤት ውስጥ እንደዚህ እየሰራው የምጠቀመው ነገር ነው። በጣም ይጠቀመኝና ማዲያቴ ራሱ እንግዲህ በጣም ከባድ ማዲያት ነበረ ፊቴ ላይ ነበረው እሱን ነገሮች ራሱ ቤት ውስጥ በሚደረገው ነገሮች ነው ያጠፋውትኝ ማለት ነው በእርግጥ ብዙ ክሬሞችንም ተጠቅሜ ያለው ያ ጉዳት እንጂ ለእኔ ምንም ጥቅም አላመጣልኝም በዚህ አጋጣሚ ቅርታ እንግዲህ ምንም ማድረግ አልችልም ስለዚህ እንደዚህ ያሉ የመሳሰሉትን ነገር እያደረግኩ ነው ፊቴን ያከምኩት ማለት ነው በዚህ አጋጣሚ እንግዲህ ፊታችን ቡሮ ቡሮ ስለሚሆን ለእንደዚህ አይነት ነገር የቡና እንትን ክሬም በጣም አሪፍ ነው። የተረፈውን ደግሞ እንደዚህ እጄን በደንብ አድርጌ እቀባለሁ ማለት ነው። ግን ያስፈራል በጣም እና ልጆች እራሱ አይቶኝ በጣም ነበር የደነገጡብኝና በጣም ምርጥ ነው ብትጠቀሙ ተጠቃሚ ትሆናላችሁ እላለሁ። ከዛ ባሻገር ደግሞ እንግዲህ ቡናም የራሱ ጥቅም አለው፣ ማርም፣ ወተትም እንዲሁም ደግሞ ስኳርም የራሱ ጥቅም አለው። ግን ደግሞ አንድ ላይ አድርግ ስንጠቀም የበለጠ አሪፍ ነው የሚሆነው ማለት ነው። ከፈለጋችሁ እናንተ ሎሚን መጨመር ትችላላችሁ። እኔ ሎሚ አልጨመርኩም። ትንሽ እኔ ሎሚ ማለት ብዙ አይመቸኝም፣ ለዛ ነው የሚመቻችሁ ካላችሁ ደግሞ ጨምራችሁ መጠቀም ትችላላችሁ ሎሚ። ከዛ ተቀብቼ ከአንድ ሰዓት በኋላ ይሄንን ይመስላል እንደምትመለከቱት፣ በጣም አሪፍ ነው። በነገራችን ላይ እኔ ወረቀት አላረኩም እንጂ በወረቀት አርጌ ማንሳት እችላለሁ፣ ግን እኔ እንደዚህ ይሻለኛል ብዬ እንደዚህ የተጠቀምኩት። አሁን ከደረቀ በኋላ ነው፣ ከአንድ ሰዓት በኋላ ነው እየተመልሼ የመጣሁት ማለት ነው። ከዛ ን እታጠባለሁ ነው ስትታጠቡ ደግሞ በሚመቻችሁ ሳሙና መታጠብ አለባችሁ። እሱም አንድ ትልቅ ሚና የሚጫወት ነገር ስለሆነ ማለት ነው። ሳሙናችን ትክክለኛና አሪፍ መሆን አለበት። ማለትም ለፊታችን ጥሩ ጥሩ የሆነ ሳሙና ነው መሆን ያለበት። የተገኘ ሁሉ ሳሙና መጠቀም የለብንም። እንግዲህ ፊታችን በጣም ጥንቃቄ የምናደርግለት ነገር ስለሆነ እንግዲህ ይህንን ይመስላል። የሚገርማችሁ ነገር ከተቀባሁት በኋላ ማለቴ ይህን ተቀብቼ ይህንን ክሬም ምንድን ነው ይሄ ያዘጋጀሁትን የቡና ማፍሰሻ ከተጠቀምኩ በኋላ ወጣ ብዬ ነበር። ምን ተቀብቶ ነው ፊቴ ዛሬ በጣም ነው ፋ ያለ ምናምን ያለ ይሰዋለ የሚገርማችሁ ነገር። ስለዚህ እንደዚህ አይነት ነገሮችን ስንጠቀም የምንጠቀመው ጥቅም የምናገኘው እራሳችን ስለሆነ እንደዚህ አይነት ነገር ያሉ ነገሮችን ተጠቅመን ፊታችን ፏ ማረግ ፏ ብልጭ ማለት ነው እላችኋለሁ። ከጨረስኩ በኋላ እንግዲህ ሴራቪ ሴራቪ ላለው የሴት አፕል ክሬም ነው የምጠቀመው። በጣም ነው የሚመቸኝ ለፊቴ። እናንተ የምትጠቀሙ እላለሁኝ፣ ግን ግዴታ አይደለም። እንግዲህ በጣም ውድ ነው እንደምታውቁት፣ ወደ አምስት ሺህ ብር ነው። እሱ ከሌለ ግርስሊንና እና ቫዝሊን ቀላቅለን ማታ ማታ ተቀብተን መተኛ ጣወጣወት ደግሞ ፊታችን በሚመቸን ሳሙና መታጠብ ይቻላል። እኔ በደንብ አድርጌ ነው የምቀበው። እንግዲህ በደንብ እዚህ ጋር ማሳጅ አረጋለሁ። ፊትን ማሳጅ በጣም ትልቅ ነገር ነው። ስለዚህ እናንተም እንደዚህ እያረጋችሁ ፊታችሁን መጠቀም ትችላላችሁ። እንግዲህ የሀገሬ ልጆች ሁላችሁም በያላችሁበት ሰላም ይብዛላችሁ። ሼር ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ደግሞ እስከምንገናኝ ቸው ቸው እላችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ